ከሜዳ ውጭ ባለ እንቅስቃሴ ውጤት ይቀየራል መባሉ መሰረተ ቢስ ነው ሲሉ አሰልጣኝ ክፍሌ ቦልተና ተናገሩ። አሰልጣኝ ክፍሌ ቦልተና በኢትዮጵያ ከፍተኛ ሊግ በዘንድሮው ውድድር ዘመን በምድብ ሀ ቤንች ማጂን እስከ መጀመሪያው ዙር መጠናቀቂያ ድረስ በማሰልጠን አሁን ላይ ደግሞ በምድብ ለ ሃላባ ከተማን በመያዝ ወደ ፕሪሚየር ሊግ ለማደግ ፍክር ውስጥ ይገኛሉ። በወቅታዊ የከፍተኛ ሊግ ውድድር ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታ ያደረጉት አሰልጣኝ ክፍሌ በከፍተኛ ሊጉ ክለቦች ወደ ፕሪሚየር ሊግ ለማደግ ሲሉ ከሜዳ ላይ እንቅስቃሴ በዘለለ ከሜዳ ውጭ ውጤት ለማስቀየር የሚደረግ የሚያደርግ ጥረት አለ እየተባለ የሚነሳው ሀሳብ መሰረተ ቢስ እና ወሬ፣ መሪ ቡድኖች ላይ ጫና ለማሳደር የሚደረግ ጥረት ከመሆኑ ውጭ እስካሁን ምንም ነገር አላየንም ብለዋል። አሰልጣኝ ክፍሌ አያይዘውም ይህንን ሀሳብ የሚያነሱ ግለሰቦች መረጃው ካላቸው ድርጊቱን በመረጃና በማስረጃ ማጋለጥ ይችላሉ ሲሉም ተናግረዋል። እኛም አሰልጣኞች፣ ክለቦች በትክክለኛ አካሄድ መሄድ እንትን እላለሁ። መረጃ ካላቸው በትክክል ለማስቀመጥ ካልሆነ ለሚቀርባቸው ለሚጽፉ ማህበራዊ ገጽ ላይ ሌላውን አንዱን ስነ ልቦና ለመጉዳት ተጫዋች አናግረዋል፣ እክሌ እንደዚህ ይዘዋል፣ እክሌ ዳኛ ይዘዋል ምናምን የሚል ነገር ያጽፋሉ። እና ይሄ ነገር መተው አለባቸው። ምክንያቱም መረጃ አለ እንዲህ አይነት ነገር ከሆነ እስከ ክስ ቢመሰርቱ ምን፣ ዛሬ ድምፅ ቅጂ ይወጣል እኮ ምንም የተጻጻፍከው ነገር ቢኖር እንትን ይላል ይወጣል፣ መረጃ ይያዛል እኮ በመንግስት ደረጃም የሚታወቅ ነው። አንተ እንደዚህ አይነት ነገሩ ስትገባ ወዲያው ነው መረጃ የሚወጣው። ይህ በመረጃ እንዲህ አይነት ነገር ማድረግ እና ማጋለጥ ነው። ግን ይሄ አይደለም፣ ውዥንብር ፈጥሮ አንደኛው ላይ ተጽዕኖ መፍጠር በስነ ልቦና አንተም መጉዳት እና እንዲህ ነው እንዲህ ነው ውዥንብር መፍጠር እና በእንደዚህ የሚጠቀሙ ቲሞች አሉ። እንደዚህ አይነት ነገር መቅረት አለበት። እንዲህ አይነት ነገር ደግሞ ከታሰበ እንዲህ አይነት ነገር ከሚያወሩ እርግጠኛ ከሆኑ ክስ መመስረት ነው። ያው መረጃው እንዲወጣ ወዲያው መረጃው ይገኛል። ያንተም ድምፅ፣ የተጻጻፍከውም፣ የደወልከውም ያወራኸው ነገር ይገኛል። በእንደዚህ አይነት አስተማሪ ነገር አንድ ይፈጠር። ደስ ይለኛል። እኔ ቡድኑን የተረከብኩበት ወቅት አጭር ጊዜ በመሆኑ ልጆቹ ለመወቅና ወደ እኔ ሀሳብ ለ በማምጣት ወደምንፈልገው ውጤት መንገድ ለመጓዝ ከባድ አድርጎብኛል ሲሉ የቡድናቸውን ሁኔታ ገልጸዋል። አሰልጣኝ ክፍሌ ምድብሃንና ምድብ ለን በማነጻጸር ሲገልጹ፣ ምድብሃ ከሸገር ከተማ ውጭ ያሉ ቡድኖች ለማለፍ ግልጽ የሆነ እቅድ የላቸውም። ለዛም ነው ሸገር ከተማ ከውድሩ መጀመር አስቀድሞ በደንብ ስለተዘጋጀ ወደ ፕሪምየር ሊግ መግባት የቻል በማለት ይገባዋልም ብለዋል። ስለ ምድብ ለፉክሩም ሲናገሩ፣ ይሄኛው ከዚህኛው ይለያል ሲሉ ይገልጻሉ ለላይ ለማደግ የሚፎካከሩት አራቱን ቡድኖች ግልጽ የሆነ እቅድ አላቸው። ክሩ ሄኛው ላቅ ያለ ነው ሲሉ አብራርተዋል። ሸገርን የያዝነው እኛ ነበር። ነገር ግን ያው የኔም ኮንትራት እንትን አለ ሙም እንግዲህ ያው አሰልጣኝ ለውጥ ሲመጣ ያጫጫዋን ለውጥ ይመጣል። እንደገና እንደ አዲስ ነው በደንብ ተይዞ ነበር እና ያንን ስታይ እዛ ምድብ ውስጥ ያው ለማለፍ የተደረገ እቅድ የለም። በክለቦቹ እንትን እና ተሳትፎ ነው ግን ከታች ያሉት ናቸው። ላለመውረድ የሚደረገው ፉክክር ጠንካራ ነው። ግን ለመውጣት ያው በደንብ የተዘጋጀው አስቦም አቅዶም የተነሳው ሸገር ነው። እዚህኛው ላይ ግን አለባም እቅድ ይዞ ነው የተነሳው። እነሻሸመን ይሉ ስሉልታ ብታይ ጠንካራ ነው። እዚህ አሁን ደሴ በደንብ ተዘጋጅተዋል። በደንብ አስቦበት አርሲ ነገሌ አምናም ለማለፍ ሲጥር የነበረ ነው። በጣም ተዘጋጅቶ ነው በደንብ ተዘጋጅቶ ከንቲባ ሁሉ ክትትል እንደሚያደርጉለት ነው የሰማሁት፣ እና እዚህ ጋር ለመውጣት ታርጌት አድርገው የሰሩ ቡድኖች ስላሉ ለዛ ነው አሁን ተቀራራቢ ፉክክሬ ነው ያና ይሄን ታያለ እንግዲህ በጣም ነው አንደኛው በፍጹም ውድድር ውስጥ አይመስልም ያለው ርቀት ከታች ካሉ እና እቅዱን ያሳያል ይሄ ያለውን የሁለቱ ምድብ ላይ ምን ያህል ለመውጣት እቅድ የሰራው ማን ነው? ታርጌት አድርጎ ይህን አመት የጀመረው ማን ነው? እና በክለብም በድጋፍም በደጋፊውም በአመራሩም ትኩረት የተሰጠው ለማለፍ የትኛው ነው የሚለውን ያለው ውድድሩ ውድድሩ አሁን ያለው ፉክክር ያው ግልጽ ያሳያል። የክፍሌ ቦልተና ሀላባ ከተማ በቀጣይ ከምድቡ መሪ ነገሌ አርሲ ጋር የራሱን እድል በራሱ ለመወሰን ከባድ ትንቅንቅ ያደርጋል ተብሎም ይጠበቃል።